ነው ነ ከሌላው ለምን መታሽ አለው? ሲጀመር እኮ እዛ ሄድሽው ሀይሚ እንዳይደብራት ነው፣ አብረሻቱ እንዳይደብራት ነው። አዎ፣ ስለዚህ ለምን መታሽ አለው? እና እዛ ጋር ብዙ ነገር ቢፈጠር ብዙ ነገር ቢኮን አንቺ ላይም ከሚደርሰው ነገር የተነሳ ነው። እሱ ተናዶ እንደዛ ሌሎነም ሲለኝ ቶሎ ብዬ የመጣት ለዛ ነው። ስለተረዳው አይደለም በቁመታችሁ ልክ አታስቡ ነው። እ ለነገሩ አሁን ልክ በቁመታችሁ ልክ አታስቡ እረዘመርኩት ቢያንስ እንኳን እሱ ይርዘም ከእናንተ ከጓደኞቹም ጋር ይሁን ከማንም ጋር ብቻና፣ እየጠበኩ ነው እኔ ወንድምህ ተንከባክቤ ነምሽኝ ይመጣ ደስ ይለኛል። አልነገርሽም ለምን? ከማከባከብ አያውቅም አልነገርሽ እንደምንንከባከብ ምናምን በደብ ነው የነገርኳቸው። ሰላም ሰላም፣ ውድና የተከበራችሁ የኛ ውድ ቤተሰቦች እንዴት ናችሁ? እኛ ያለን እግዚአብሔር ይመስገን። ዛሬ ወደ ሀገር የተመልሻለሁ፣ ወደ ቡታ ጀራ መጥቻለሁ። ያው ትላንትና የሰራሁትንም ቪዲዮ አይታችኋል። ሀብትሽም ከዚህ በፊት የሰራውን ቪዲዮ እንዳያችሁት ነይ ተብያለሁ። ያው የታላቅ ምክር ሰምቶ ዝቅ ብሎ መምጣት ጥሩ ነው። እኛ ተከባብረን ያደግን ሰዎች ስለሆነ ከእኔ ታላቅ ያለውን ነገሮች በሙሉ የሚለኝን ነገር እሰማለሁ። ያው ታላቁን ወይም ተከባብሮ ያልኖረ ሰዎች አይታችኋል፣ እንዴት እንደሚበጠበጡ ምናምን ብዙ ነገራቶችን አይታችኋል። ብዙ ነገራቶችን ያያችሁ አይደለ? ፀሐይ ያለው ወደዚህ ንጠቀምስ እንደዚህ እና ብዙ ነገራቶችን አይታችኋል። እኔም ዛሬ የመጣሁት ሀብትሽ በጣም ተቆጥቶ ነይ ስላለ ትንሽ ፈርቼዋለሁ። ለዛም ነው ናኒን ሺ የመጣውት እና ቤት ገብቼ ስመጣ እሱ ቤት ውስጥ አልነበረም እና ቀጥታ ወደ ናኒ ጋር መጣው። እንደመጣው ነው ቶሎ ብዬ ወደዚህ የመጣውት እና ናኒን ሳናገራት ያው ብዙ ነገራቶችን ነግራኛለች። ለምን እንደተጣሉ ምናምን ማወቅ ስለፈለገ ነው። ያው ካየ ውጭ ነገራቶች ካለ ብሎ ነበረ፣ ግን ምንም ነገር የለም። ያው እንዳያችሁት ነው። ሁሉንም ነገር እነግርልሻለሁ፣ ግን ብዙ ነገራቶችን የለም። ያው እየበጠበጡ ያሉት ዳኒ በዛ ላይ ጓደኛው ናታንን ደግሞ አይተሽዋል። ከኔ ጋር እንኳን ሰጣ ገባ ውስጥ ለመግባት ነው። ህይወቴን በጠበጣችሁ ድረስ ደረጃ ነው የደረሰው። ማለት እንዳያነገሩን እያሰፉት ነው። ጓደኞቹ በሙሉ የሚደግፉት ወደ ዳኒ እንጂ ወደ ማንም አይደለም። ማለት እያሰፋው ያለው ናታን ራሱ። በጣም የሚናገረው ቃላቶች ራሱ በጣም ነው የሚያስጠላው። እውነት ስነግራችሁ ማለት ነው። በጣም ነው የሚያስጠላው ትላንትና እንኳን እንደዛ ጓደኛውን እ የሱን ጓደኛ ፍቅረኛ አምጥቼ እንኳን ሳናግራ ለፍቅረኛው ክብር የለውም። ጭራሽ አንቺ ዝም በይ ምናምን ነገር ሲል ነበረ። ቪዲዮን ካያችሁት እንደዛ ነው እያለ የነበረው ማለት ክብር የለውም። እና እሱ የሚፈልገው መጣላታቸውን ሀይሚ የዳኒ ትሆናለች በሚል ተስፋ ነው እና ህልም እንጀራ ሆኖባል። ያው የህልም እንጀራ ሆኖ ቀርቶ ይገኝ ማለት ነው መቼ በግልጽ አልገባውም ማለት ምንም ብንነግራቸው ሲጀምር በጆሮ ራሱ የሚሰማው አይመስለኝም። ድንጋይ ላይ ማፍሰስ። አዎ፣ በጣም እንደዛ ነው የሚመስለው። ማለት ሰጣገበ ውስጥ መግባት ነው የሚፈልገው። ነገራቶችን ጠስ ብሎ ማስረዳትም መረዳትም የሚፈልግ ልጅ አይደለም። ጠርቶኝ እንኳን አክብሬ ይሄ የንቀት አነጋገር ነው ጭራሽ እየተናገረኝ የነበረው አብትሽ ደግሞ በጥፊም ስለመታወት ትንሽ ለምን መታሽው ብሏል። አሁን ባንቺ ላይ ትንሽ እንትን ያል ነው እዛ ጋር እንደዛ አይነት ልውስጥ ወይም እንደዛ ደረጃ ውስጥ መግባት የለብሽም ነው። ምክንያቱም አንዳንዴ ሰዎች ሲወርዱ አብረሽ ወርደሽ፣ አንቺም እራስሽ እንደነዛ ሰዎች መሆን የለብሽም እና እዛ ጋ ብዙ ነገር ቢፈጠር ብዙ ነገር ቢኮን አንቺ ላይም ከሚደርሰው ነገር የተነሳ ነው። ተናዶ እንደዛ ነኝ ሲለኝ ቶሎ ብዬ መጣሁ። ለዛ ነው እዛ መሆንሽ ስለማይ ብዙ ነገሮችንም ሊፈጥር ስለሚችል እሱን ተነጋግረን እንደዛ አስበው ነው እና ብዙም ይሄን አክል ሀሳብ አይግባሽ። እዛ ያሉትን ነገሮች ግን ከኛ በተሻለ ስላየሽ እና እኛ ደግሞ በጣም ስለተናደድ ነው በቃ ይህንንም እንድታስረጅን ብለን ነው እና አንዳንድ ሰዎችን ያው በቃ ሁሌ ሁሌም ብያለሁ፣ ናቸው ነው ይሰለቻል። ራሱ መሳደብ ነው ይሰለቻል። በጣም በቃ እንዴ ስሙ ራሱ በጣም የሆነ ስድብ ነው እየመሰለኝ ያለው ስሙ ራሱ ማለት ነው። ጭራሽ ስጠራቸው ራሱ እያስጠነ እየደበራቸው፣ ክብር ነው ለነሱ ራሱ ጊዜ ሰጥቶ ሲወራላቸው። በቃ እያደነቅንላቸው ነው እና እያበረታታናቸው ነው የሚመስለው። አራው ሲሰው ልጅ ሲነገረው ከአንዴም ከሁለቴም ካልሰማ በሶስተኛው ሊሰማ ይገባዋል። በቃ ምንድን ነው እናክልና እስቲ ስርዓታችሁን ያዙ። በቃ ትልቅ ሰዎች ናችሁ። እንደ ትልቅነታችሁ ብትኖሩ ደስ ይለናል። በቃ አዎ፣ መከባበር የማታውቁ ከሆነኑ እኛ እናስተምራችኋለን። ክፍት ጊዜ ብዙ አለ፣ ነው ፓኬጅ እናዘጋጅላችሁና የሁለት ሳምንት እስቲ፣ ኑ ኑ፣ አረ ሁለት ሳምንት አይደለም ሁለት ቀን በቂ ነው ለእናንተ። እውነት እንደዚህ ያህል የፍቅር ጥማት ካለባችሁ እኛ የፍቅር እና በ የፍቅር ጥማት አይመስለኝም በነገርሽ ሰው ልጅ እስቱ አሁን ነገ የእንደውም የእንትን ጸር ነው እንጂ የፍቅር ጸር። ለነገሩ ልክ ይበልሻል። ጸር ነው እና ጸረ ፍቅሮችን ደግሞ እንዴት ማከም እንደምንችል ባለፈውም ተነጋግረናል፣ መድገም አያስፈልገውም። እና እስቲ እናስረዳችሁ፣ ኑና እናስረዳችሁ። ምንድን ነው ደከማችሁን? በቃ አንቺ ደግሞ በደንብ አይተሽም ነው የመጣሽውና ዋን መተሻለ አይተሽዋል? ሁሉንም ሁሉንም ነገር አይቻለሁ፣ ግን ያው ምንም ደስ የሚል ነገር የለውም። በጣም የሆነ የሆነ ያለው ነገር እል በል የተጋባባ ሰዎች ናቸው። እዛ ጋር ሁሉም ያለው በተለይ ቢያንስ አንዱ እንኳን ልስከን ሲል አንደኛው ል ላይ ይጋባል ማለት ነው። አንደኛው ረጋ ሲል አንደኛው፣ በዛ ላይ ደግሞ በጣም የሚደብረው ነገር ጓደኛ፣ የዳኒ ጓደኞች በሙሉ የልብ ልብ ነው የሚሰጡት ታቂያለች ምንም ላይ ቢገቡ በቃ የልብ ልብ ነው የሚሰጡት። ምንም ያህል ደግሞ ቢሆን ከሶስ ጋር ተጣጥሞ ነ አራት ዓመት ነው ቆይተባለ እንግዲህ እኛ ከሰማ ነው፣ አ እኔ እንደሰማሁት ነው የማውቀው ነገር የለም ግን፣ አራት ዓመት ማለት አራት ቀን አይደለም፣ አይደለም። እና ዓመት ስትቆጥሩ ደግሞ ብዙ ነገር መቁጠራችሁን ብቻ ሳይሆን በቃ ያሳለፋችሁትን ነገር ማሰብ አለባችሁ። እናንተ ህይወት ላይ መሆን የማትፈልጉትን ነገር የሰው ህይወት ላይ መታችሁ አታድርጉ። በቃ ቀለል አድርጉት። ምንድን ነው አስቀንቷቸው ነው የሚመስለኝ ማለት የኛ አንድነት የኛ ፍቅር ምናምንን አይተው ለመበጥበጥ ነው የገቡት። እና ይሄንን ነገራቶች ደግሞ ሀይሚን፣ ብሩኬ መረዳት አለባችሁ። ሁለታችሁም ተረጋግታችሁ ወስኑ። ውሳኔያችሁን ቶሎ የሚወሰን ውሳኔ የለምና ቀስ ብላችሁ እናስብላለሁ። ሀብትሽ ጋር እንደውልለት ውልለት፣ ነው እኔ ምንም አይልም ብዬ ነው የማስበው። ተስፋ አለኝ እኮ ቶሎ ስለመጣሁ ጫ አለ እና በቃ ስራታችን ያዙ አይደል? አንድ አንድ ትርፋንጀት ሁለት አንድ አንዴ ስታወራ ራሷ ራሱ የምሯን ትርፋንጀቶች ተረጋጉ። እንደ ቁመታችሁ አስቡ። አይ አይደለም በቁመታችሁ ልክ አታስቡ ነው እንጂ ለነገሩ በቁመታችሁ ልክ አታስቡ ቢያንስ እንኳን እሱ ይርዘም ከናንተ ሄሎ ወይ እ አማነሽ አለሁልህ። እንዴት ነህ? ጠፋህ። ባለው ሳደውል ሳደውል ከምሳ በኋላ ሳደውል እንደው ማብረን አልነበረም እና ከምሳ በኋላ አልደወልኩም። አሁን ደውላለሁ። እኔ ቀደምኩ። ዝጊው እና እደውልልሻለሁ። የት ነህ? ቤት የለህም? ቤት አረላማ ሰፈር አካባቢ አው የሆነ ሰው አገኘውእና እና ወደ ሰፈር ጄርፒ ነው። አይ ቤት ሳት ገባ እንደኛ ጋና ተመልሰክ። ለምን ፈልጌክ ነው? ምን ምሳ ነው በልቸት። በቃኝ በቃኝ። አይ ምንም እዚህ ሰፈር ላወራክ ፈልጌ? በር አካባቢ ነኝ እዚህ ቤት እሺ አይ ስለዚህ ምንም አይነት ነገር የለም። ያው ሰላም ነው፣ ምንም ችግር የለውም። እኛ ጋር ችግር የለም። ተሳስበን የምንኖር ሰዎች ነን። በዚህም የሚቀና ሰው አለ። አይ ይሄኔ በዚህም ተቀኑ ይሆናል። እስኪ እንዲ አትቅኑ፣ በቃ ምንድነው አትቃጠሉ። ውሃችሁን ደግሞ ጠጣ አድርጉ፣ አሪፍ ነው ለጨጓራችሁ፣ ለጨጓራችሁ ለሙቀቱም፣ ለጤናው ነው ታሪክ ነው። እና እንዴት ነበር ቆይታ? ትንሽ ይከብድ ነበረ። ሌላ ጊዜ እኳ ፈታ ብዬ ነው ግን አሁን ይከብዳል ሁሌ። ቤት ምስሷችን ሳይፈርስ ማተባችን ሳይላላ እንደምን ብዬ ልመን፣ ምን ሰበብ አግንቼ አላጎደልሽብኝም፣ እንዴት ልጥላይ ስምቼ እንዳልቁርጥ አቃተኝ እንዳልቁርጥ ከሰው አላየሁሽ እንዳልቁርጥ ደሞ ደሞ ይታየኛል ውበትሽ ሳስብ ልለይሽ ደሞ ደሞ ይመጣናኔ። እንኳን ደህና መጣሽ። ሰላም። ከአንቺ ጋር አብረና ነበር ነው እንዴ? እና መች መጣሽ ነው

አይ እንደምትመታ አርግጠኛ ነኝ። እምቢ እንደማትለኝ ከድሮም ጀምሮ እንግዲህ ስትታዘዘኝ። አዎ እሷ ብቻ ሳትሆን ብሩክም፣ አንቺ ብቻ ነው ያስቸገርሽኝ። ቤት እኔ ጋ ጋር ተመዝገብ ቤት የለም፣ አልጠይቃት ኖርማል ነገር ነው ነው ለምን እመታሻለሁ? ሲጀመር እኮ ስለዚህ ለምን መታሻለው? ጠፍተሻል። እርሺ መቆየት አለ መቆየት መሰለኝ። እንትና ከንትና ጋር ስትያይ ያለው አናቆም ልጁን የሆነ ነገር ብትሆኝ እኔ ሌላ ጭንቀት በጣም ነበር ያሳሰበኝ። መምታትሽ አላበረታታውም፣ ታላቅሽ ነው። ግን ያው በአንድ በኩል ደስ ብሎኛል። ደሞ አሪፍ ነበረ አሪፍ ነበረ። እኔ ቦን እንደዚህ እንደዚህ በቃ እንደዚህ ወደ እንደዚህ ተረጋጉ እያልኩ ያለ መጀመሪያ እንደውም ከእነ ብሩክም ከእናንተም ብሼ ነበር እኮ ግን ሳስበው የዳኒ ነገሮች እንዳለ እያንዳንዱ ብሩክን ወንጀል ውስጥ ለመክተት ነው። እስቲ ምታኝ እስቲ የሚለው ሰበብ ነው፣ እንኳን አይደለም ምንም አይነት ነገር ሳይሆን እና ምናምን ነው። ፉክክር ነው የያዘው። የሆነ ነገር በቃ ብሩክ ደግሞ እየታገሰው ነው ማለት ነገሩ እየገባ ስለሆነ እንደዚህ አይነት ነገር ውስጥ አትገባ፣ ሁሉንም ነገር በትግስት አሳልፍ። ከድሮም ጀምሮ እንግዲህ ብሩክ ትግስተኛ ነው። ከሱ ጋር እንዲጣላና ያልተገባ ነገር ውስጥ በዚህ እድሜው አስቢው በትንሽ ነገር ነው ትንሽ ነገር። አሁን ከሱ መማር እያለበት በቃ ማይሆኑ ነገሮችን ነው እያስተማረ ያለው። ስለዚህ ልጁ አሁን ከሱ መራቅ ነው እንጂ ያለበት መሸሽ ነው ያለበት። በቃ ከሱ ማይሆኑ ነገሮች እያጋፈጠው ስለሆነ መሸሽ ነው ያለበት። በዚህ እድሜ ስ ፍቅርና አስተምራቸው እስቲ ዳኒ። እኔ አሁን መንዲ መስደብ ምናምን አልፈልግም። የመድ ዳኒ መጥፎ ስራ ነው እየሰራ ያለው ወደዚህ አይነት ነገር ውስጥ አትግባ። ምክር ነው ምክር ነው በቃ የወንድማዊነት ምክር ለምከር እና እስቲ ሰላማዊ የሆነ ነገር ከባለቤትም ጋር አምስት አመት ቀልድ ነው ሚታ የአምስት አመት ልጅ እኮ ያድጋል ሙሉ ነገር የሚያውቅበት ሰዓት ነው። እነሱ ግን ከዚህ ጊዜ በኋላ እንደገና ብዙ ጊዜ ደግሞ እንትናን ማን ልናገራት ካየሽ ይቅርታ ነው የምትለው እያለች ያለችው ብዙ ሰዓት ሶሲ ያነጋገሯ እንኳን እንትን አለው። ብቻ ትንሽ ከሱ በጣም የተሻለ ነው አነጋገሯም፣ ይቅርታ አጠያየቋም። እና ይቅርታ እየጠየቀችው ነው ራሷ ይቅርታ እየጠየቀችው፣ እንኳን እያንቋሸሸ ነው የሚመልሰት እንዳየው ከሆነ። እነ ደግሞ አታንቋሻቢያንቋሻ ግን አሁን እኔ እዚህ ጋር ስለ ዳኒም ሆነ ስለ ሶሲ እንደ ሰብአዊነት ነው እንጂ የማወራው። ምንም አይመለከተኝ። አዎ ስለ እነሱ እኛ ምንም አይመለከተኝም። በቃ እንደ የሆነ ወንድማዊነት ስትጣሉ አምስት አመት ቀልድ አይደለም። ስትጣሉ ደስ ስለማይል በዚሁ አጋጣሚ ጥሩ እንዳልሆነ ለመንገድ እንጂ ስለሁለታችሁ ህይወት እኛ ምንም የሚመለከት ነገር፣ የማንም የፍቅር ህይወት እንዲበጠበጥ አንፈልግም። እኛ ምንም አይገባም። ምን ይመለከተናል? ግን በቃ ልጆቻችን ተውልን። እነሱ የራሳቸውን እናንተም የራሳችሁን ህይወት ኑሩ። እቴንም አሳስታችሁ ወደ አንተ አንተ ደግሞ ምንድን ነው ምንድን ነው የምትላት? እንዲ ምን ታርግክ? አንድ እኔ አልጠራሁም። ምን ታርግክ? እንዲ ደግሞ እኔ አሁን እዚች ጋ ካሜራ ፊት ምናምን ቆሜ እንትን አልልም እንጂ በቃ ደስ ነው ያለኝ በቃ ወንድሞቹ ምናምን ተሰጠክ ወንድምነት ታዲያ ምን ላይ ነው? ለወንድም እሱ ራልፎ እኮ እሱ ከጓደኛው ጋር ተጣልቷል እና ከጓደኛው ጋር ተጣለው እሷ የደገፈችው ሀይሚን እና ብሩኬን ለምን ታጣላችሁ አላችሁ ብላ እሷ ነገሯቶችን ስላወቀኝ ሰው አስተሳሰብ እውነት ከነሱ ውስጥ ራሱ ሞታ ትልቅ ነገር ነው እና አንድ ጤነኛ ሰው የሚጠበቅ አስተሳሰብ ይሄ ነው እና ሰማርም እናደዳል አጣላሽን ሲል ትላንትና እንዳያችሁ ጠርቼ ምናምን ነገር አናገርኳቸው ሳናግረውላ እሷን እንጂ ምናምን ነገር እያለ እንዴት ነው እንደዛ አሁን እሱን ደግፋ ልታወራ የምትችለው አይ ሲጀመር አንደኛ እኔ የሆነ ፍቅረኛ ወይ ብቻ የሆነ ነገር የለም። ሚስቴ ብሎ የወደፊት ሚስቴ ነች ብሎ የምትይዙትን ሰው ይሄ ለሁሉም ነው፣ በቃ ለሁሉም ወንድ ማለት ነው። እንደዚህ በሰው ፊት አታንቋሹ፣ ጥሩ አይደለም። በቃ እንደ በኋላ እኮ ስትጋቡ ልጅ አለ የሚወለደ። ይህ ቪዲዮ ከሚዲያ ላይ አይጠፋም። የፍቅር ጓደኛ ሚስት ምናምን ሳይሆን ብቻ ሁሉንም ሰው በተሻላችሁ አጋጣሚ በትህትና ለማናገር ሞክሩ። በቃ ንዴት ይኖራል። አዎ ከዛ ደግሞ ፍቃደኛ ሲሆን ደግሞ ይባስ በጣም ትህትናችሁን እየጨመራችሁ ነው የምትሄዱት እንጂ ሰው ፊት ማንቋሸሽ። እንደው ከሰው ከሰው ጀርባ ምናምን ልታናገራት ትችላለህ፣ ግን ሰው ፊት ላይ እንደዚህ አይነት ነገር አቁም። ቤት ላይ በቃ የሆነ ነገር ከቤተሰብ ወይም ምክራቸው፣ ቤት ላይ በቃ ማንኛቸውም ብትሆኑ ማለት ነው እና ስለነሱ ብዙም አተት አልፈልግም ዳኒ ያው ዳኒ እንግዲህ ቡታጀራ እየጠበቅን ነው ያለ ነው። እየጠበቅኩ ነው እኔ፣ ሌላ ሰው ሳይሆን እኔ ነኝ የምጠብቀው። እመጣለሁ። አይ ብቻህን አይደለም። አረ ማንንም አልፈልግም። ብቻህን አይደለም። ማንንም እኔ አልፈልግም። ዳኒ ከሰው ጋር ከጓደኞቹም ጋር ይሁን ከማንም ጋር ብቻና እየጠበቅኩ ነው እኔ ወንድምህ። ተንከባክቤንም ሸኝ ይመጣ ደስ ይለኛል። አልነገርሽም እንደምንንከባከብ ምናምን በደንብ ነው የነገርኳቸው። ነገራቸው አለው። ዝናብ እየመጣ ነው። ዝናብ እየመጣ ነው።